በስምር ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተወደዳችው የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች ከረማችሁ ልውለባሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ምን ተገብረ ለከ ምን አደረገልህ የሚል ይሆናል። የዮሐንስ ወንጌል ምዕራፍ ዘጠኝ ከቁጥር 26 ላይ የምናገኘው የእግዚአብሔር ቃል ነው። ይህ ጥያቄ የጠየቁት ጻፍት ፈሪሳውያን ናቸው። ጥያቄው የቀረበለት ከእናቱ ማኅፀን ሲወጣ ጀምሮ አይን አልባ የነበረ በኋላ ግን ክርስቶስ የፈወሰው ሰው ነው። ታሪኩ እንዲህ ብሎ ይጀምራል። ሙሉ ምዕራፉን ስታነቡት፣ በመንገድም ሲያልፍ ከመወለዱ ጀምሮ ዕውር ሆኖ የተወለደውን ሰው በመንገድ አገኙት። ደቀ መዛሙርቱም ቀርቦ ጌታ ሆይ ይህ ሰው ዕውር ሆኖ እንዲወለድ አይን አልባ ሆኖ ከእናቱ ማኅፀን እንዲወጣ ያደረገው ምንድን ነው? ምክንያቱ በማን ኃጢአት ነው እናት አባቱ በሰሩት ኃጢአት ነው እኔ ወይስ የራሱ ኃጢአት ነው ብለው ጠየቁት። ጌታችንም እንዲህ አላቸው፣ እናት አባቱ በሰሩት ኃጢአት አይደለም፣ የራሱም በራሱም ኃጢአት አይደለም። ነገር ግን የእግዚአብሔር ድንቅ ሥራው አይን ነስቶ አይን መስጠቱ መግቦቱ ይታወቅ ዘንድ ነው እንጂ በማንም ኃጢአት አይደለም አላቸው። ሰውየውንም ጠርቶ፣ ምራቁን በመሬት ላይ ተፋ። በምራቁም አፈሩን አብክቶ በሰውየው ግንባር ላይ የአይን ስዕል ሳለበት። ልሙጥ ነው፣ የአይን ምልክት አልነበረው። ከሳለለት በኋላ በጭቃው ሂድና በሰሊሆም መጠመቂያ ታጠብ አለው። ሰውየውም ሄደ፣ ታጠበ፣ እያየም ተመልሶ መጣ። ቀድሞ ያውቁት የነበረ በመንገድ ተቀምጦ ሲለምን አይቶት የነበሩ ሽርፍራፍ ይዛንት የወረውሩለት የነበሩ ከንፈራቸውን መጥጦ ያልፉ የነበሩ ሰዎች ይህ ተቀምጦ ሲለምን የነበረ አይደለምን? እድሜውን ሙሉ እዚህ ጎዳና ላይ አልነበረሞ? እያደገው አሁን አይኖቹ እንዴት ተከፈቱ? እንዴት ማየት ቻለ? አንዳንዶቹ አሁን እርሱ ነው፣ እንዴት ማየት ቻለ ብሎ ተገረሙ። አንዳንዶቹ ደግሞ አይደለም፣ እርሱን ይመስላል እንጂ፣ ያማ ዓይነ ስውር ነው፣ አይን የለውም፣ የአይን ምልክት የለውም፣ ማየት አይችልም። እርሱ እኔ ነኝ አላቸው። እኔ ነኝ ባላቸው ጊዜ እንዴት ማየት ቻልክ ብለው ጠየቁት። ክርስቶስ የሚባል ሰው በጭቃ አድርጎ አይኖቼን አበራልኝ፣ በሰሊሆም ታጠባ ላይ ታጠብኩ አያለሁም አላቸው። የለም ሌላ መድኃኒት አግኝተ ከሆነ ተናገር አሉት። ይኸውን አላቸው። ስለዚህ ወደ ፈሪሳውያን ወሰዱት። አሁን ለመናገር ፈቃደኛ ባትሆን እኛ ንባት ሰማል እነርሱ ገርፎ አስገድዶ እውነቱን እንድትናገር ያደርጉሃል ብሎ ወደ ህዝብ አለቆች ወደ ጸሐፍት ፈሪሳውያን ወሰዱና ይሄ ሰው በመንገድ ተቀምጦ ይለምን ነበር። ከእናቱ ማኅፀን ሲወጣ አይነ ስውር ነው፣ አሬ እንደውም የአይን ምልክትም አልነበረውም። አሁን ግን ያያል። ማን አዳነህ ስንለው ኢየሱስ የሚባል ሰው ነው ይላል ብለው ነገሯቸው። አንተ ማነው አይኖችህን የከፈተልህ? እርሱም ኢየሱስ ነው አለ። ይሄን እንዴት አድርጎ ነው አይኔን የከፈተልህ? ምን ሠራ እንዴ? እኔ ጭቃ በአይኖቼ ያደረገ ሂድና በሰሊሆም ታጠብ አለኝ። ሄድኩ፣ ታጠው አያለው አላቸው። ሌላ ሳሉት ይኸው ነው። አይሁድ የዚህን ያየውን ሰው ወላጆቹን እስከሚጠሩ ድረስ አይነ ስውር ሆኖ መወለዱን አይኑ ደግሞ አሁን እንደበራለት አይን እንዳገኘ አላመኑም ነበር። ልጁን ያለማመን ጉዳይ አይደለም፤ የክርስቶስን ስጋ ስራ ለማናናቅ ታምራት አድራጊ አይደለም፣ ካህሌ አይደለም፣ ይህን መስራት አይችልም ለማለት ነው። ጠርተው ጠየቋቸው። እናንተ ሲወለድ ጀምሮ አይን አልነበረውም እውር ነው የምትሉት ልጃችሁ ይህ ነው? እኔ አሏቸው አዎን ታዲያ አሁን እንዴት ያያል? ብለው ጠየቋቸው። እኛ አናውቅም! አንድ ነገር ግን እናውቃለን። ይህ ልጃችን ነው፣ አይነስውርም ነበር። አሁን ግን አይኖቹን ማን እንደከፈተ አናውቅም። ስለዚህ እርሱ ሙሉ ሰው ነው፣ ስለ ራሱ መናገር ይችላል፣ ጠይቁት አሉ። አይሁድን ስለፈሩ ነው። ክርስቶስ ነው ያዳነው ካሉ ከምኩራብ ያባርሯቸዋል ማንም ስለ ክርስቶስ የሚመሰክር ቢኖር ከምኩራብ እንዲባረር እንዲወገድ አይሁድ ወስነው ነበርና፣ እርሱን እንደገና ጠርቶ ለሶስተኛ ጊዜ አንተ ምን ትላለህ ስለ እርሱ? ዓይኖችን ስለከፈተ ነብይ ነዋ። እንዴት ነው ዓይኖችን የከፈተልህ? ምንስ አደረገልህ? ብለው ጠየቁት። አድሞ ነገርኳችሁ፣ ከአንዴም ሁለቴ ነገርኳችሁ። ልትሰሙኝ ልታምኑኝም አልፈቀዳችሁም፣ አልቻላችሁ። ምነው ሶስተኛ ጊዜ ጠየቃችሁን? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁን? አላቸው። እኛስ የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እናውቃለን፣ ቃል በቃልም እንደተነጋገረው። ይህ ሰው ግን ከወዴት እንደሆነ እኛ አናውቅም። ነገር ግን እግዚአብሔርን አክብር። ይህ ሰው ኃጢአተኛ ነው፣ በደለኛ ነው፣ ከእግዚአብሔር አይደለም፣ ከወዴትም እንደመጣ እኛ አናውቅም አለት። እርሱም መለሰ፣ እናንተ እርሱ ከወዴት እንደሆነ አለማወቃችሁ ይህ ድንቅ ነገር ነው። ነገር ግን እኔ እርሱ ኃጢአተኛ መሆኑን አላውቅም፤ አንድ ነገር ግን አውቃለሁ። እርሱም ዓይን ያልነበረኝ በጨለማ ውስጥ ተወልጄ በጨለማ የምኖር በጨለማ ያደግኩ ጨለማ የወረረኝ አሁን ግን እንዳይ አይን እንደሰጠኝ ይህን አንድ ነገር አውቃለሁ። እናንተ ግን ከወዴት እንደመጣ የማታውቁትን አይንን ያበራልኝን፣ አይን የሰጠኝን፣ ከሰው እኩል ያደረገኝን፣ ዓለምን ያሳየኝን፣ ራሴን ችዬ እንድኖር እንድመላለስ ያደረገኝን ኃጢአተኛ ነው ማለታችሁ እጅግ ያስገርማል። ስለ ራሳችሁ ኃጢአት መናገር ሲገባችሁ፣ ስለ በደላችሁ መናገር ሲገባችሁ፣ የእግዚአብሔርን ድንቅ ስራ ማድነቅ ማመስገን ሲገባችሁ፣ የማታውቁትን ከወዴት እንደመጣ ማን እንደሆነ፣ ስልጣኑን ችሎታውን ንጽህናውን ቅድስናውን ሳታውቁት እርሱ ከእግዚአብሔር ዘንድ አይደለም ኃጢአተኛ ነው ማለታችሁ፣ ይህ ድፍረታችሁ፣ ይህ ምን ድንቁርናችሁ እጅግ ያስደንቃል። እኔ ግን አንድ ነገር ብቻ አውቃለሁ። እርሱ ኃጢአተኛ መሆኑን አላውቅም፤ እኔ ዕውር እንደነበር አሁን እንዳይ ይህን አንድ ነገር አውቃለሁ አላቸው። እግዚአብሔርን አክብር፤ ይህ ሰው ኃጢአተኛ ነው ብለንሃል። አይ ኃጢአተኛ ሰውን እግዚአብሔር እንዳይሰማው እናውቃለን። ዓለም ከተፈጠረ ጊዜ ጀምሮ ዓይን ለሌለው ዓይን የሰጠ ነቢይም ሆነ ማንም ቅዱስ ታይቶ ተሰምቶ አይታወቅም። ይህ ድንቅ ነገር ነው። ስለዚህ ከእግዚአብሔር ባይሆን ይህን ታላቅ ምልክት፣ ይህን ታላቅ ስራ ማድረግ ባልተቻለውም ነበር ብሎ ሲነግራቸው፣ እንዲያውም አንተ ኃጢአተኛ ሆነ ሳለን ሁለመና በኃጢአት የተመላ የኋላ ኃጢአትህን ተመራምሮ አውቆብህ አስቀድሞ ዓይን ነስቶ የፈጠረ አንተ እኛን ታስተምረናለህን ደንቆሮ ብለው እርሱን ከምኩራብ አስወገዱት አስወጡት አባረሩት ለዩት ያን ጊዜ ኢየሱስ አንተ በእግዚአብሔር ልጅ ታምናለህን አለ ጌታ ወይ በእርሱ አምን ዘንድ ማነዋል አይተውም አለ ከአንተ ጋር የሚነጋገረው እርሱ ነው አለ። አዎን ጌታ ሆይ አምናለሁ አለው አለ። ሰገደለትም። ወገኖቼ፣ ሰዎች ከስብሰባቸው ከማኅበራቸው ከአንድነታቸው ሊለዩን ይችላሉ። ከሰፈራቸው ሊያሳድዱን ይችላሉ። ከቤታቸው ሊያስወጡን ይችላሉ። ከጉባኤያቸው ሊለዩን ይችላሉ። በክርስቶስ ምክንያት በሃይማኖት ምክንያት በእውነት ምክንያት ከብዙ ቦታ ልንባረር ልንወገድ እንችላለን። ከሥራ ልንባረር እንችላለን። ከጉቦኞች ጋር፣ ከሌቦች ጋር ካልተባበርን፣ ከሐሰት መስካሪዎች ጋር ካልተባበርን፣ ከዕድሮቻቸው ያወጡናል፣ ከማኅበሮቻቸው ያባርሩናል፣ ከሥራ ገበታችን ያፈናቅሉናል። አረንዲያውን ከቤታችንም አስወጥቶ ያሳድዱናል። ከሀገራችንም ሊያባርሩን ይችላሉ። ይህ ሰው በኃጢአታቸው በሀቤታቸው ስላልተባበረ፣ ክርስቶስን ስላላቃለለ፣ ክርስቶስን አይችልም ስላላለ፣ ክርስቶስን ስለመሰከረለት፣ የእሱ ምስክር ሆኖ ስለቀረበ፣ እውነትን ስለተናገረ ለእውነት ሟች ስለሆነ አይሁድ ከምኵራቦቻቸው ከምኵራባቸው አባረሩት ከአንድነታቸው ለዩት ዛሬም ይሁን ከዓለማዊ መድረክ ብቻ መገለል አይደለም እውነትን የሚናገር ለሃይማኖቱ የሚሞት በጣም በሚያስገርም ሁኔታ በዚህ ዘመን ከቤተ ክርስቲያንም ይገለላል ከአደባባዮቿ ይወገዳል በአደባባዮቿም ይገደላል። ካህኑ ስለ እውነት በቤተ ክርስቲያን ውስጥ ይቃጠላል፣ ይታረዳል። ሕፃናት ይታረዳሉ። አማኞች፣ አገልጋዮች፣ ዘማሪያን፣ ሰባኪያን፣ ካህናት፣ መነኮሳት፣ ዲያቆናት፣ ምንና እውነተኞቹ ከቤተ ክርስቲያን እንዲወገዱ ኃጢአት በፋብሪካ ይዘጋጅላቸዋል። ወንጀል በጉባኤ ተሰርቶ ይወሰንና ይሰጣቸዋል። በልካቸው ወንጀል እንደ ልብስ ተሰፍቶ ይዘጋጅላቸውና የሐሰት ምስክሮች ተዘጋጅቶ ከቤተ ክርስቲያን እንዲባረሩ ይደረጋል። በጳጳሳት፣ በሊቃነ ጳጳሳት፣ በመነኮሳት፣ በካይናት፣ በዲያቆናት፣ በምእመናንም ጭምር እንዲህ ይደረጋል። በጎጠኞች፣ በዘረኞች አባብ አመለካከት አስተሳሰብ ባላቸው ምድራዊ አስተሳሰብ ብቻ ባላቸው የሰማዩን በማያስቡ ሰማያዊ አምላክንም የማያውቁ የረሱ በአፋቸው የሚመሰክሩለት ሃይማኖታቸው አፍአዊ የሆነ በቃል ብቻ የሚያመልኩ ልባቸው ግን እግዚአብሔርን የካደ ምግባራቸው የአሕዛብ የሆነ እንደ አላውያን ነገሥታት ክርስቲያኖችን የሚያርዱ የሚጨፈጭፉ የሚያሳድዱ ክርስቲያን ንባዮች ከጉባኤያቸው ያባርሩናል ከቤተ ክርስቲያን ያባርሩናል ከመቅደስ ያስወጡናል ከቤታችን ያስወጡናል ቤታችን ያቃጥላሉ ግደላቸውም ይመናል ይሄ የሰማዕታት ክብር ነው ይሄ የክርስትናም ወግ ነው ክርስትና የመከራ ቁና ነው የክርስቲያኑ ወጉ መከራን መቀበል ነው፣ መከራን መታገስ ነው፣ ክብሩ ነው። ባሳደዱን ጊዜ ባባረሩን ጊዜ ግን ክርስቶስ ይመጣል። ይህ ሰው ከምኩራብ ሲያስወጡት እርሱ መጣ። በአይሁን መካከል ሆኖ ቢሆን ክርስቶስን አያገኘውም ነበር። በአይሁን መካከል በጉባኤያቸው በማኅበራቸው ቢሆን ኖሮ ያዳነውን የሰጠውን ክርስቶስን አያገኘውም አያናግረውም ነበር፣ አይሰግድለትም። ግዴላችሁ ምእመናን፣ በረከሱ ሰዎች መካከል፣ በጉበኞች መካከል፣ በሐሰተኞች ጉባኤ፣ በጎጠኞች ሰፈር ሆነን ክርስቶስን አናገኘውም። ውጡ ከዚያ። ያባሩን፣ ያሳዱን፣ ይግደሉን ሥጋችንን እንጂ ነፍሳችንን መግደል ስለማይቻላቸው ወደምናመልከው ወደምንፈልገው ወደሚናፍቀን አገር ወደ መንግሥተ ሰማያት ወደ እግዚአብሔር መንግሥት ነው የሚሰዱን፣ ወደዚያ ነው የሚሸኙን። ስለዚህ ከጉባኤያቸው ቢባረር ይህ ሰው ዓይኑን ያበራለትን ክርስቶስን አግኝቶ ሰገደለት። አንተ ሙጣ ወገን ሆን የአይሁድ አስተሳሰብ ካላቸው የፈሪሳውያን ልብ ካላቸው የአይዛብ ሥርዓት ካላቸው የአላውያን እናማር ከሚኖሩ ልባቸውን ከሚያከብዱ ከአሳዳጆች፣ ከሐሰተኞች፣ ከጎጠኞች፣ ከዘረኞች፣ ከጉቦኞች፣ ከጨካኞች ማህበር ውጣ። ከነሱ አትም ምን ተገብረ ለከ ምን አደረገልህ እንዴትስ ዓይኖች ተከፈተ ተከፈቱ ከአይዛብ መካከል ተለይተ እንድትወጣ ከጎጠኞች መካከል ተለይተ እንድትወጣ ከነገረኞች መካከል ተለይተ እንድትወጣ ከአሳዳጆች ከክፉዎች ተለይተ እንድትወጣ ቋንቋ ከሚያመልኩ ወንዝ ከሚያመልኩ፣ ጎጥ ከሚያመልኩ፣ ፖለቲካ ጣዖት ከሆነባቸው ከአላውያን፣ ከአይዛብ፣ ከመናፍቃን፣ ከተረፋዩ ተለይተ እንድትወጣ ክርስቶስ ምን አደረገልህ? እንዴት ያለ ልቡና ሰጠ? እንዴት ያለ ሃይማኖት ሰጠ? እንዴትስ ዓይኖች ተከፈቱ? ትባል ዘንድ ከእነርሱ በምግባር ተለይተ ውጣ። አንተም ሰላቸው፣ መስክር፣ ስለ እግዚአብሔር ሙት፣ ስለ እውነት ሃይማኖትን አጥብቀ ያዝ። በምግባር በሃይማኖት በርታ፣ ጽና። ያኔ ይመጣሉ። ዓይኖች እንዴት ተከፈቱ ይሉሃል፣ ምን ተገብረለከ፣ ክርስቶስ ምን አደረገልህ ይሉሃል። ያን ጊዜ ያደረገልህን ትነግራለህ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል። ነፍሴን መለሳት። ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉን አልፈራ ትላለ እንደ ዳዊት። በእግዚአብሔርን ቤት ለዘላለም ይኖራለሁ ትላለ እንደ ዳዊት። ካይዛ ብትለይ ወገኖች፣ ቢያባርሩ ለዚህ እኮ ነው ጌታችን ሐዋርያትን እንዲህ አላቸው። ስለ እኔ ስለ ስሜ በአሕዛብ በሕዝብ ሁሉ የተጠላችሁ ትሆናላችሁ። ከምኩራቦቻችሁ ከምኩራቦቻቸው ያሳድዷችኋል፣ ከማኅበሮቻችሁ ይለዩዋችኋል፣ ከጉባኤ ላይ እንዲያውም እናንተን የሚገላችሁ ሁሉ እግዚአብሔርን የሚያገለግል እንደሚያገለግል የሚመስልበት ጊዜ ይመጣል። ወገኖች፣ ክርስቲያኖች ዛሬ ብንገደል ዛሬ ብንሰደድ ዛሬ ብንቃጠል ዛሬ እንደ በጎች ብንታረቅ ሰማይታት በዚህ መንገድ ነው ያለፉት። እነ ቅዱስ ጊዮርጊስ፣ እነ ማርቆሬዎስ የመጀመሪያው ሰማይት ቅዱስ እስጢፋኖስም ቢሆን ቀዳሜ ሰማይታት ወሊቀ ዲያቆናት፣ ሌሎችም ቅዱሳን የከበሩ የገነኑ ስማቸው በእግዚአብሔር መንግስት የተጻፈ በእግዚአብሔር ዘንድ ልዩ ክብር ያላቸው በሰዎች የተጠሉ ናቸው። በድንጋይ ተወግሮ የሞቱ ናቸው። በስለት የታረዱ ናቸው። በእሳት የተጠበሱ ናቸው። የተቃጠሉ ናቸው። በጅራፍ የተገረፉ ናቸው። እኛ ሰማይታትን የምንወዳቸው ከነታሰሩበት ገመድ፣ ከነተጠበሱበት እሳት፣ ከነታረዱበት ስለት ከነተወጉበት ጦር ከነተቃጠሉበት እሳት ነው የምንወዳቸው። ክርስቶስን የምንከተለው የምናመልከው ምናምና የምንወደው እስከ መስቀሉ ነው፣ እስከ መከራው ነው፣ ነፍሳችንን እስከ መስጠት ነው። ይህ ክርስትና ነው። ስለዚህ አሳዳጆቻችን፣ ገዳዮቻችን፣ አራጆቻችን ደማችንን ቢያፈሱ ደማችን ቅድመ እግዚአብሔር ደርሶ እንደ አቤል ደም ቃየልን እንደገደለ ቃየል እሁዬ ቀተለኒ እንደሚል፣ ወንድሞቻችን ገደሉን፣ አሳደዱን፣ አረዱን፣ አቃጠሉን ብሎ ደማችን በእግዚአብሔር መንበር ፊት ይከሳቸዋል። እንደ ሰማዕታት ደም ለክብር ያበቃቸዋል። የሰማዕትነትን ክብር እንቀዳጃለን። ስለዚህ ሳንሸባቀቅ፣ ሳንፈራ ከምኩራብ ያስወጡን ምን ያደረገልን ቢሉን እግዚአብሔር ያደረገልን ብዙ እንደሆነ ስለኛ እኛ እንደሞተልን ሱ ተቀብሮ ከመቃብር እንዳወጣን ሞቶ ሕይወት እንደሰጠን ተርቦ ተጠምቶ ተገርፎ ታርዞ ጸጋን እንዳለበሰን መስቀል ላይ ውሎ ስጋውን ቆርሶ ደሙን አፍሶ እንደመገበል ልጆቹ እንዳደረገን እርሱ መከራን ተቀብሎ እኛን እንዳከበረን፣ ይህን አደረገልን፣ ነገ ደግሞ መንግሥቱን ያወርሰናል ብለን እንድንመሰክር የአምላካችን ፈቃድ ይሆንልን። ይቆየን።